መስገን እግዚአብሔርን አመስግኖልኝ እግዚአብሔር ልጅ አሳቅፎኛል፣ በምንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም፣ እግዚአብሔር ስለረዳኝ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ሕዝብ ጸሎት፣ ድዋ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲ አይነት ደስታ እንዲ አይነት በረከት እናንተ ቤትም የግባ። አሚን፣ አሚን፣ አሚን ብለናል። ለምርቃነህ ማስተር አብነት እንግዲህ ማስተር አብነት በዚህ መልኩ የሁለት ልጆች አባት ሆነዋል። ባለቤቱም የሁለት ልጆች እናት ሆናለች። እነሱም ደግሞ ደስ የሚለው ነገር ወንድና ሴት። ስብሀነ አላህ ስብሀነ አላህ አዚም ወላሂ፣ ለተቸገራችሁ ማለት ነው። ልጅ ለቸገረን ለተቸገራችኋላ፣ ይርዝቀን ኢንሻአላህ፣ ያረብ ያረብ። እንዱ በተለይ መንታ ልጅ መውለድ ማለት ያው እናት ልትጎዳ እንጂ አንድ የመውለድ ማለት እኮ ነው። በቃ እንደዚህ አይነት ደግሞ ወንድና ወንድና ሴት መውለድ ማለት ደግሞ በጣም ደስ የሚል እንግዲህ ይሄ የፈጣሪ ስራ ነው፣ የአላህ ስራ ነው። ይሄ አላህ ሱብሃነሁ ወተዓላ ሲሰራቸው እንግዲህ በአንዴ ሲሰጠው ወንድና ሴት ይሰጥቶታል ማለት ነው። በጣም ደስ የሚል ወላሂ እኔ ራሱ ሳየው ሚዲያው ተጠለቅልቋል ማለት ነው። ማስተር አብነት፣ ማስተር አብነት፣ ማስተር አብነት እንኳን ደስ አለ ኮንግራ ምናምን እያሉ እና እንዴት ደስ የሚል ነው። ሰውየው መልካም እኮ ነው በብዙ መልካም ስራዎች የሚታወቅ ነው። እንግዲህ በብዙ መልካም ስራዎች የሚታወቅ ማለት ነው። በጣም ጥሩ ልጅ እንኳንም አላህ ሰጠ። እንደሰማችሁትን ፈጣሩን በጣም ነው ያመሰገነው። በቃ ከሱ በላይ ማናለን ማለትም አላህ ካልሰጠን ሰው አይሰጠንማ። ሰው ደግሞ ይሰራል የሚለው ነገር አይታችሁታል በብዙ ገንዘብ ውጣ ውረድ። ብዙ መስዋዕቶችን አስከፍሎ ነው። ሰው ደግሞ እንሰራለን እያሉ ልጅን እንሰራለን እያሉ የሚሉት ደግሞ በህክምና ደረጃ በብዙ ገንዘብ ነው። አላህ ግን ሲሰጠን ደግሞ በነጻ ማለት ነው፣ ምንም ሳንከፍልበት በነጻ ትክክለኛ ህይወት ያለው ሰው ትክክለኛ አሰራሩን በቃ ኖርማል የሆነውን አሰራር ይሰጠናል ማለት ነው። የሰው ልጅ ግን የሚሰራው ነገር ወይ የሆነ ጊዜ በኋላ የሆነ ነገር ይጎላል የሆነ ነገር ብልሽት ይመጣል፣ አይታወቅም። መቼም እስካሁን ሰው ሰራሽ ሰውን አላየንም። ይሰራ ሲሉ ነው እኔ እራሱ የሰማሁት። መውለድ የቸገራችሁ መሀን የሆናችሁ ምናምን እያሉ ሲሉ ሰምቻለሁ፣ ግን አላቅም። እኔ ተፈጥሮ ይሁን ተሰርቶ ይሁን አይቼ አላቅም እስካሁን እና ማስተር አብነት እንኳን ደስ አለህ። በጣም ነው ደስ ያለን፣ ሁላችንም በጣም ደስ ብሎናል። ያንተ ደስታ ሁሉ ነገር ያስደስተናል። የመልካም ሰው ደስታ ያስደስተናል። ሌሎቻችን ደግሞ በስደት ላይ መተን እድሜያቸው የሄደ መውለድም ያላቸው ብዙ ወንድም ሴትም አሉ። እነሱ ደግሞ አላህ ይረዝቃችሁ። ሲሰጣችሁ ደግሞ ሁለት መንታለች፣ በቃ ሲሆንም ሶስት በነገራችን ላይ ግን መንታሊ ሲባል አንዳንድ ሰው ማለት ነው አራጅልኝ ይላሉ ይደነግጣሉ ይፈራሉ ሶስት መንታ ሲባል በጣም ይደነግጣሉ ሁለት ሲባል በጣም ይደነግጣሉ አያስደነግጥም እኮ አላህ እኮ ላይ ይፈታው አይሰራውም አንድን ነገር እንደምንም ብሎ እንደምንም ይፈታል ያ ነገር ማለት ነው አንድም ወለድን ሁለትም ወለድን ሶስትም ወለድን አንድ ነው ጉዳቱ አንድ ነው ሌላ ነገር የለውም በእርግጥ ማሳደጉ ላይ ትንሽ ሊከብድ ይችላል እንጂ ሌላው ነገር ግን፣ ይሄ ደግሞ አንዳንድ ልጆች እድሜያችን ሄድ ያለ አንጠፋም፣ ቶሎ ብሎ በአንዴ ሶስት ሁለት ሴት አንድ ወንድ፣ ወይም ሁለት ወንድ አንድ ሴት ውሽ ውሳኔው ያለህ ነው። ግን እኔ እንደዛ የምመኘው ነገር በቃ ደስ ይላል፣ ለእህቶችም ለእኔም ቢሆን እኔም አንድ ልጅ ነው ያለኝ አላህ ይርዝቀኝ። ግን ለእህቶችም እንደዚህ ለተቸገራችሁም ሁሉ አላህ ይርዝቀን፣ አላህ ይስጠን። እንደው ልጅ እኮ እኛ እኮ እንደ ያለ አስጦታ ነው፣ ላይ አነባብረው በላይ በላይ የሞሉትን ሰዎች እጭ እየፈለፈለች እንላለን። ግን እኳ ላለ ጥበቡ ነው፣ ወለድ ወለድ አድርጋያቸው እኩዮቿን ይዛ እኩዮቿን ይዛ ትኖራለች። እሷ ደግሞ ጉልበታ ደከም ሲል በተለይ ሴት ልጅ ከሆነ ትረዳታለች፣ ምንትላታለች። ሴት ልጅ ሲወለድ በጣም ደስ ይላል። እኛ ሴት ሆነን ነው ስደት ላይ መተን እናታችንን ቤተሰቦቻችንን የምንረዳው ወንዶች። ግን ስደት ላይ እንኳ መተው እናቴ የማይሉ ስንት አሉ። ቤተሰቡን የማይረዳ ስንት አለ። አገር ላይ ሆኖ ደግሞ ኑሮ ጥሩ ኑሮ ይዞ ቤተሰቡን ዘወር ብለው የማያይ ወንድ አለ። ሴት ግን ርብሮ ናት። ሴት ልጅ ሲወለድ ደግሞ የምትጠሉ ሰዎች ማለት ነው። ሴት ልጅ በጣም ጠቃሚ ናት። የሚገርማችሁ ነገር በጣም ጠቃሚ አዛይ ናት? ለወንድምም ለእናትም፣ ለቤተሰብም እንደ እናት እንደ ህትናት በቃ በጥቅሉ አላህ ይርስጣችሁ። ሁላችሁንም አላህ ይርዝቀን ልጅ ልስጠን። እንደ ማስተር አብነት እንደዚህ መንታ መንታውን አያችሁ ታቅፈው ወንዱን ልጅ ሚስትዮዋ ታቅፋለይ፣ ሴቷን ደግሞ እሱን የታቀፈው ነበር እንትኗ ዶክተሯ ስታስታቅፋቸው ነበረ። ሴቷን ልጅ ለወንዱ ያው ሴት ልጅ አባቴ ነው የምትለው እያሉ ማለት ነው ወንድ ልጅ ደግሞ ያው እናቴ ነው የሚለው ብለው ወንዱን ልጅ ለሷ ሴቷን ልጅ ለአባትየው ሲያሳቅፉ ነበር እና እኔ እንጃ ወንድ ልጅ ለእናቴ ይላል፣ አልገባኝም። ግን ዶክተሯ እንደዛ ስትል ነበረ ሊል ይችላል። ሴት ልጅ ደግሞ ለአባቴ ትላለች አሉ። ሴት ልጅ ደግሞ ምርጫ የለም ሁሉንም ተወዳለች። እንደኔ ከሆነ እኔ ምርጫ የለኝም። አባቴ እናቴ የምለው ግን ወደ እናቴ አመዝናለሁ። በተለይ ወደ እናቴ ግን አመዝናለሁ። ሁሉም ግን ያው ነው ከወንድምም ከህትም ደግሞ ሁሉም ያው ነው። ግን ያው ብቻ አቀራረቡ ትንሽ ትን ይላል እንጂ ክፉአቸውን አንወድም ማለት ነው። እና ይሄን ይመስላል የዛሬው ቪዲዮአችን። ላይክ እና ሰብስክራይብ ሸር እያደረጋችሁ ለወዳጅ ዘመድ አድርሱልን። ደስታውን መካፈል አለባችሁ ማለት ነው ሁላችንም። ይሄ ልጅ መልካም ስራዎችን ሲሰራ የኖረ መልካም ወንድማችን፣ ብዙ ብዙ ተቆጥሮ የሚያልቁ መልካም ስራዎች አሉትና በዚያ በመልካም ስራው ማለት ነው። ማንም ሰው ያውቀዋል። እና እሱም ደግሞ ሌላውን ታሪኩን በሌላ ቪዲዮ መጣለ የሆነ ታሪክ ሲናገር ነበረ ታሪኩ ማለት ነው።